ፕሬዚዳንት ኢሳያስ አፈወርቅ ላሰቡ ጦርነት ዝግጅት አዲስ ትእዛዝ መስጠታቸው ተሰማም። ከወራቶች በፊት በመላ ኤርትራ ጥብቅ ወታደራዊ ግዳጅ ያስተላለፉት ኢሳያስ አሁን ላይ ጦርነቱ ቀርቧል በሚል ስሌት አስቸኳይ ትእዛዝ ሰጠዋል። የጀርመኑ ድምፅ ዶችቬሊ ስለ ጉዳዩ ከአስመራ የወጣውን መረጃ ይፋ አድርጎታል። ይህ በእንዲህ እንዳለ አንድ ከፍተኛ የኢትዮጵያ ወታደራዊ መኮንን ሻቢያን በስም ጠርተው ኢትዮጵያን ባርባር ጥያቄ እንደ ኃጢአት ቆጥሮታል ሲሉ ተደምጠዋል። ከዚህ ባለፈም ሰራዊቱ መስዋዕት ለመክፈል ዝግጁ ነው ሲሉ አስረግጠዋል። እንመለስበታለን። በትግራይ የጦር ሰራዊቱ አመጽ እንደቀጠለ ነው። ሌላ አርሚ ጦር አመጹን ተቀላቅሏል። ትናንት ምሽት አስቸኳይ ስብሰባ ያደረጉት የዋት ወታደራዊ አዛዦች ከአመጹ ጀርባ ያሉ ወታደራዊ መኮንኖች እንዲታሰሩ ትእዛዝ መስጠታቸው እየተሰማ ነው። ተቃውሞውን ያስተባበሩ ያሏቸውን የታጣቂ ቡድኑ አመራሮችና አባላት እንዲታሰሩ አስቸኳይ መመሪያ ማስተላለፋቸው ታውቋል። የአውሮፕላን በረራን ጭምር ያስተጓጎለው ይህ ወታደራዊ አመጽ አድማሱን እያሰፋ በዛሬው እለትም የተለ የተለያዩ አርሚዎች ወደ አመፁ ገብተዋል። ይህም ሕወሓትን እጅጉን አስጨንቋል። ታደምጡታላችሁ። ጠቅላይ ሚኒስትር አብይ አህመድ ከሚኒስትሮቻቸው ጋር በዛሬው ዕለት ጥብቅ ስብሰባ አድርገዋል። በሶስቱ ወሳኝ ጉዳዮች ላይም ውሳኔ ሰጥተዋል። ውሳኔ የተሰጠባቸውን ጉዳዮች ሚኒስትሮቹ በአብላጫ ድምፅ እንዳጸደቁትም ታውቋል። በዝርዝር እናስደምጣችኋለን። በሩሲያ ሰርጓጅ መርከብ ላይ የቀለዱት የኔቶ አዛዥ ሞስኮን አስቆጣ። የተሰበረው መርከብ እያነከሰ ነበር ብለው የቀለዱት አዛዡ በአቅራቢያው መካኒክ ፍለጋ እየተሯሯጡ ይመስላል ሲሉም አፍ ይዘዋል። እኚህ ሰው ማናቸው? ዘገባችን ይዞታል እነግራችኋለን። አክብሮታዊ ሰላምታችን በያ ላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤት ሰዎች ከአንድ ሀፍታ ላአሁኑ መደመጥ አለባቸው ያናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ፕሬዚዳንት ኢሳያስ አፈወርቂ ላሰቡ ጦርነት ዝግጅት አዲስ ትእዛዝ መስጠታቸው ተሰማ። ከወራቶች በፊት በመላ ኤርትራ ጥብቅ ወታደራዊ ግዳጅ ያስተላለፉት ኢሳያስ አሁን ላይ ጦርነቱ ቀርቧል በሚል ስሌት አስቸኳይ ትእዛዝ ሰጥተዋል። የጀርመኑ ድምጽ ዶቸበሌ ስለ ጉዳዩ ከአስመራ የወጣውን መረጃ ይፋ አድርጎታል። ይህ በእንዲህ እንዳለ አንድ ከፍተኛ የኢትዮጵያ ወታደራዊ መኮንን ሻቢያን በስም ጠርተው የኢትዮጵያን ባህር በር ጥያቄ እንደ ኃጢአት ቆጥሮታል ሲሉ ተደምጠዋል። እዚህ ባለፈም ሰራዊቱ መስዋዕት ለመክፈል ዝግጁ ነው ሲሉ አስረግጠዋል። ህዋትን ከአስመራዎች ጋር ያቆራኘ የመሰለው የቃላት ሰጣ ገባ የአሰብ ወደብን ሰበብ አድርጎ እየናረ ነው። ኢትዮጵያ ዘንድሮ የህዳሴ ግድብን አስመርቃለች። የካሉብ ጋዝ ማምረቻና የማዳበሪያ ፋብሪካን የመሠረተ ድንጋይ ጥላለች። አማራ ክልል ከፋኖ ኦሮሚያ ክልል ከኦላ ጋር የሚደረገው ውጊያም አሸናፊና ተሸናፊ ሳይለይበት እንደቀጠለ ነው። ኢትዮጵያ ምናልባትም የኤርትራ ክረምት ግን አብቅቷል። አየሩ ለወታደራዊ ንቅናቄ ይመቻል። ይህን ተከትሎ ሀገራቱም ይዋጉ ይሆን የሚለው የበርካቶች ስጋት ሆኗል።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 ፕሬዚዳንት ኢሳያስ ከሰሞኑ ለጦርነት ዝግጅት ትእዛዝ መስጠታቸውን ጠቁመዋል። የፖለቲካ ታዛቢዎች እንደሚሉት ደግሞ በሱዳን ጦርነት ሰበብ ከኤርትራ ጋር እንደ ጠላት የሚታዩት የተባበሩት አረብ ኢሚሬቶች ገዢዎች የኢትዮጵያ መንግስትን በመደገፍ በህዳሴ ግድብ ሰበብ ከኢትዮጵያ ጋር የምትወዛገበው ግብፅ ኤርትራን በመርዳት ጠቡን እያራገቡት ነው። ከውጭዎቹ ሀያላት ድጋፍና ግፊት ይልቅ የአዲስ አበባ የአስመራና የመቀሌ ገዢዎች ባህሪና አስተሳሰብ ጦርነቱን እንደ ብቸኛ አማራጭ እንደሚያዩ ሳያደርጋቸው አልቀረም። አቶ አብዱራህማን እንደሚሉት በተለይም የአስመራና የአዲስ አበባ መሪዎች አስተሳሰብ በአካባቢው ከአንድ በላይ አስገባሪ ሊኖር አይችልም አይነት ነው። በአንድ ቆጥ ሁለት አውራ ዶሮ አይሰፍርም እንደሚባለው ይህ በእንዲህ እንዳለ አንድ ከፍተኛ የኢትዮጵያ ወታደራዊ መኮንን ሻዕቢያን በስም ጠርተው ኢትዮጵያን ባህር በር ጥያቄ እንደ ኃጢአት ቆጥሮታል ሲሉ ተደምጠዋል። ከዚህ ባለፈም ሰራዊቱ መስዋዕት ለመክፈል ዝግጁ ነው ሲሉ አስረግጠዋል። አንድ ከፍተኛ የኢትዮጵያ መከላከያ ሰራዊት አዛዥ ኤርትራ የታጠቁ ኃይሎችን የምትደግፈው በግብጽ ጋሻጃግሬነት መሆኑን በቀጥታ ቴሌቪዥን ስርጭት ላይ ተናግረዋል። መኮንኑ የባህር በር ባለቤትነት አጀንዳችንን እንደ ኃጢአት የቆጠረው ሻቢያና ጋሻጃግሬው የግብጽ መንግስት የመንግስትን ዓለም አቀፍ ዲፕሎማሲ ድሎችን ለማክሸፍ እየሰሩ ነው ብለዋል። የግብጽ መንግስትና ሻቢያም የኢትዮጵያን መንግስት ድሎች ለማክሸፍ እንደ ፈረስ የሚጋልቧቸውን ባንዳ ች በማሰማራት ላይ ይገኛሉ ሲሉ በይፋ በጥላትነት ፈርጀዋቸዋል። በኢትዮጵያ መንግስት ላይ ተነስተዋል የተባሉት ሻቢያና የግብጽ መንግስት ዓላማቸውን ለማሳካት አሰማርተዋቸዋል ተብለው በባንዳነት የተፈረጁት የታጠቁ ኃይሎች ናቸው። ወታደራዊ መኮንኑ በቀጥታ ስርጭት ባደረጉት ንግግር የመንግስትን ተቀናቃኝ ኃይሎች በስም ጠርተው ባንዳ ብለዋቸዋል። መኮንኑ በተላላኪነት የፈረጇቸው እንደ ህወሓት፣ ኦነግ፣ ሸኔና ጽንፈኛው ቡድን የመሳሰሉ የውስጥ ተከፋይ ባንዳዎች ናቸው ሲሉ ተደምጠዋል። ከታሪካዊ ጠላቶቻችን ጋር ትስር በመፍጠር ኢትዮጵያን እየወጉ ያሉ ጸረ ሰላም ኃይሎች መሆናቸውን መገንዘብ ያስፈልጋል ብለዋል። አክለውም የውስጥ ባንዳዎችንና ውጭ ታሪካዊ ጠላቶቻችን ተቀናጅተው በሀገራችን ደህንነት በሉዓላዊነታችንና በብሔራዊ ጥቅማችን ላይ ያነጣጠረ አደጋ የመፍጠር ዓላማ አንግበው እየተንቀሳቀሱ ነው ብለዋል። እነዚህን ኃይሎች ዳግም የሀገራችን ስጋት በማውረድና ለቀጣይ ተልዕኮ አስፈላጊውን መስዋዕት ለመክፈል የምንዘጋጅበት ጊዜ ነው ሲሉም አክለዋል። መከላከያ ሰራዊትን ወክለው ንግግር ያደረጉት ከፍተኛ መኮንኑ ከቀጣይ ተልዕኮ ለመፈጸም በቂ ወታደራዊ ዝግጁነት ተደርጓል ብለዋል። ቀጣዩ ተልዕኮ የኢትዮጵያ ሉዓላዊነት ነጻነትና የግዛት አንድነትን ከማስጠበቅ ጋር የተገናኘ መሆኑን ጠቁመዋል። ወታደራዊ ዝግጁነቱ የውስጥ አንድነትን በማስጠበቅ ውጭ ስጋቶችን መመከት ላይ

በትግራይ የጦር ሰራዊቱ አመጽ እንደቀጠለ ነው። ሌላ አርሚ ጦር አመጹን ተቀላቅሏል። ትናንት ምሽት በአስቸኳይ ስብሰባ ያደረጉት የዋት ወታደራዊ አዛዦች ከአመጹ ጀርባ ያሉ ወታደራዊ መኮንኖች እንዲታሰሩ ትእዛዝ መስጠታቸው እየተሰማ ነው። ተቃውሞውን ያስተባበሩ ያሏቸውን የታጣቂ ቡድኑ አመራሮችና አባላት እንዲታሰሩ አስቸኳይ መመሪያ ማስተላለፋቸው ታውቋል። የአውሮፕላን በረራን ጭምር ያስተጓጎለው ይህ ወታደራዊ አመጽ አድማሱን እያሰፋ በዛሬው እለትም የተለያዩ አርሚዎች ወደ አመፁ ገብተዋል። ይህም ህዋትን እጅጉን አስጨንቋል። የህዋት ከፍተኛ የፖለቲካና ወታደራዊ አመራሮች ትናንት ምሽት ስለ ታጣቂዎቹ አመፅ አስቸኳይ ውይይት ማድረጋቸው ተሰምተዋል። ይህ አስቸኳይ ስብሰባ በትናንቱ የመቀሌና በቅዳሚው በቅዳሜው የአዲጉደም ተቃውሞን ያስተባበሩ ያሏቸውን የታጣቂ ቡድኑ አመራሮችና አባላት እንዲታሰሩ አስቸኳይ መመሪያ ማስተላለፋቸው ተነግሯል። አመራሮቹ በተለይ ከአርሚ 22ና ከአርሚ 44 በድምሩ ከመቶ በላይ የሚሆኑ በጉዳዩ እጃቸው አለባቸው ያሏቸው የታጣቂ አመራሮችና አባላት በአስቸኳይ በቁጥጥር እንዲውሉ ትእዛዝ ያስተላልፉ ቢሆንም አፈጻጸሙን በተመለከተ ተጨማሪ ተቃውሞ እንዳይፈጠር በሚል ከፍተኛ ስጋት እንዳደረባቸው ታውቋል። በቁጥጥር ስር እንዲውሉ ስም ዝርዝራቸው ከተያዙ አካላት መካከል በሁለቱ አርሚዎች ውስጥ ተቃውሞን አስነስተዋል በሚል የተጠረጠሩ የኮርና የክፍለ ጦር አመራሮች ጭምር እንደሚገኙበት ተዘግቧል። ትናንት ጥቅም 3 2018 ዓ ም በመቀሌ የከተማ በአርሚ 22 ተዋጊ አባላት የተጀመረው ተቃውሞ በዛሬ ዕለት ወደ ተለያዩ አርሚዎች መዛመቱ ታውቋል። ዛሬ ረፋዱን የህዋት አርሚ 92 እና አርሚ 33 በተባሉ አደረጃጀቶች ውስጥ የታቀፉ ተዋጊዎች በውቅሮ አዲግራት መስመር ተቃውሞ አሰምተዋል። በቀጠለው የህዋት ተዋጊዎች ተቃውሞ የውቅሮ አዲግራት መስመር በአርሚ 92 መዘጋቱ የተገለጸ ሲሆን ከሁሉም አቅጣጫ ተሽከርካሪዎች ለመቆም ተገደዋል ተብሏል። እንዲሁም አርሚ 33 የሐውዜን ነበለት መስመር ዘግቶ ተቃውሞ እያሰማ መሆኑ የተገለጸ ሲሆን የተሽከርካሪዎች እንቅስቃሴ ተገድቧል። ከኤርትራ ድንበር በቅርብ ርቀት ላይ የሰፈሩ የህወሓት አርሚ ተዋጊዎች የመቀሌውን ተቃውሞ ማስቀጠላቸው በአካባቢው ውጥረት መፍጠሩ ተሰምቷል። በተዋጊዎች ተቃውሞ መንገዶች ከመዘጋታቸው በተጨማሪም ቀድሞውኑ በነበረው ስጋት ላይ ተጨማሪም፣ የእርስ በእርስ ግጭት ውጥረት መፍጠሩን ከስፍራው የሚወጡ መረጃዎች ያመላክታሉ። የህወሓት ተዋጊዎች የተቃውሞ ምንጭ ከደሞዝ እና ከትጥቅ መፍታት ጋር የተያዘ የያዘ መሆኑ ተገልጿል። ተዋጊዎቹ ከደሞዝና ጥቅማጥቅም ጥያቄ ባሻገር ሰላም እንደሚፈልጉ የሚገልጹ እንዲሁም የተቋረጠው ትጥቅ ማስፈታት ሂደት እንዲቀጥል የሚጠይቁ መፈክሮችን አሰምተዋል። በተጨማሪም ጊዜው አስተዳደሩ የተዋጊዎችን ጥያቄ መመለስ የማይችል ከሆነ የህዝብ ጥያቄ መመለስ አይችልም በማለት የትኩረት ይሰጠን መፈክሮችን አሰምተዋል። ተዋጊዎቹ ከሚኖሩበት ካምፕ ትናንት በመቀሌ ከተማ በድንገት ተቃውሞ ያሰሙት የጊዜው አስተዳደሩን ፕሬዚዳንት ጄኔራል ታደሰው ወረደን ለማናገር ነበር ተብሏል። ይሁን እንጂ ጀኔራሉ ተዋጊዎችን ወደ ቢሮ ባቀኑበት ወቅት ተቀብለው ሳያነጋግሯቸው በመቅረታቸው ቀኑን ሙሉ መንገድ ዘግተው ብለዋል። ትናንት አመሻሽ ጀኔራል ታደሰ ወረደና የዋቱ ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ተቃውሞ ሲያሰሙ የዋሉ የአርሚ 22 ተዋጊዎችን በሐውልታ አዳራሽ ሰብስበው እንዳነጋግሯቸው ተሰምቷል። የዋት ተዋጊዎች የአደባባይ ተቃውሞ ሰልፍ መስፋፋት ለጦርነት እየተዘጋጀ ነው የሚባልለትን የደብረ ጽዮን ቡድን ላይ እስከ መጨረሻው ሊያምጽ እንደሚችል እየተገለጸ ነው። ሌሎች ተመሳሳይ ጥያቄ ያላቸው የዋት ተዋጊዎች በተመሳሳይ ሁኔታ ተቃውሞ ለማሰማት ውስጥ ለውስጥ እየተንቀሳቀሱ መሆኑን መረጃዎች አመላክታሉ። ጠቅላይ ሚኒስትር አብይ አህመድ ከሚኒስትሮቻቸው ጋር በዛሬው እለት ጥብቅ ስብሰባ አድርገዋል። በሶስት ወሳኝ ጉዳዮች ላይም ውሳኔ ሰጠዋል። ውሳኔ የተሰጠባቸውን ጉዳዮች ሚኒስትሮቹ በአብላጫ ድምፅ እንዳጸደቁትም ታውቋል። ዛሬው እለት የሚኒስትሮች ምክር ቤት አንድ ጥብቅ ስብሰባን አድርጓል። በጠቅላይ ሚኒስትር አብይ በተመራው በዚህ ስብሰባ ላይ ሶስት ጉዳዮች ዋና ትኩረት ተደርጎባቸው ጸድቀዋል። ውይይት ከተደረገባቸው አጀንዳዎች መሃል የኒውክሊየር ፕሮጀክቱ ጉዳይ ዋናው ነው ከሳምንት በፊት ጠቅላዩ በሩሲያ ሞስኮ ጉብኝት ባደረጉበት ወቅት ከቭላዲሚር ፑቲን ጋር የኒውክሌር ማብላያ ፕሮጀክት ለመጀመር ስምምነት መፈረሙ የሚታወቅ ነው። በዚህ ጉዳይ ላይ የተወያየው ምክር ቤቱ የኢትዮጵያ ኒውክሌር ኃይል ኮሚሽን ማቋቋሚያ ደንብን አጽድቋል። ኮሚሽኑ ኢትዮጵያ የኒውክሌር ቴክኖሎጂን ለሰላማዊ መንገድ ከዓለም አቀፍ ማዕቀፎች ጋር በተመጣጠነ መልኩ በኤሌክትሪክ ኃይል ተደራሽነት፣ በኢንዱስትሪ ልማት፣ በምግብ ዋስትና፣ በጤና አገልግሎት፣ በሳይንስና ምርምር ዘርፎች ላይ ለመጠቀም የምታደርገውን ጥረት የመምራትና የማስተባበር ኃላፊነት እንዲኖረው ተደርጎ ደንቡ ተዘጋጅቶ ቀርቧል። በመቀጠል ምክር ቤቱ የተወያየው የኢትዮጵያ ውሃ ቴክኖሎጂ ኢንስቲትዩት ለሚሰጣቸው አገልግሎቶች የሚከፈል የአገልግሎት ክፍያን ለመወሰን በወጣ ደንብ ላይ ነው። ተቋሙ የሚሰጣቸውን የምርምር፣ የቴክኖሎጂ ሽግግር፣ የተግባር ተኮር ስልጠናና ማማከርና የስፔሻላይዝድ ላብራቶሪ አገልግሎቶች በተመጣጣኝ ዋጋ ለህብረተሰቡ በማቅረብ ወጪውን በሙሉ ሸፍኖ የውስጥ ገቢን ለማሳደግ እንዲችል የአገልግሎት ክፍያ ደንብ ተዘጋጅቶ ቀርቧል። ምክር ቤቱ በጉዳዩ ላይ በሰፊው ከተወያየበት በኋላ ደንቡ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። በመጨረሻም ምክር ቤቱ የተወያየው የኢትዮጵያ አደጋ ስጋት ምላሽ ፈንድ ጽሕፈት ቤትን ለማቋቋምና የሚሰበስበውን የፈንድ ገቢ መጠን ለመወሰን የወጣ ደንብ ላይ ነው። የኢትዮጵያ አደጋ ስጋት ምላሽ ፈንድ ጽሕፈት ቤት በአዋጅ ቁጥር 1386 ሕዝባር 2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 የኔቶ አዛዥ በሩሲያ ሰርጓጅ መርከብ ላይ መቀለዳቸው ሞስኮን አስቆጣ። የኔቶ አዛዡ ችግር በገጠማው የሩሲያ ሰርጓጅ መርከብ ላይ ቀልደዋል። የምስራቅ አትላንቲክ የጦር ቃል ኪዳን ኔቶ አዛዥ ማርክ ሩቲ ሰኞ ዕለት የሩሲያን ባህር ሰርጓጅ መርከብ በሚመለከት መቀለዳቸውን ተከትሎ ሞስኮ መርከቡ በቴክኒክ ችግር ምክንያት ያለስፍራው መታየቱን አስተባብላለች። የሩሲያ ኖቮሮሲያስክ የሚል መጠሪያ ያለው ሰርጓጅ መርከብ የባህር አሰሳ ህግን ለመከታል ከፈረንሳይ ወጣ ብሎ በእንግሊዝ ቻናል አካባቢ የታየ ሲሆን በዩናይትድ ኪንግደም ተዋጊ መርከብና ሄሊኮፍተር ክትትል ተደርጎበታል። የኔዘርላንድስ ባለስልጣናት ቅዳሜ ዕለት ሰርጓጅ መርከቡ በሰሜን ባህር መታየቱን አስታውቀዋል። በስሎቫኒያ ንግግር ሲያደርጉ የተሰበረው መርከብ እያነከሰ ነበር ብለው የቀለዱት ማርክ ሩቴ በአቅራቢያው መካኒክ ፍለጋ እየተሯሯጡ ይመስላል ብለዋል። ሩቴ በሜዲቴራኒያን የቀረ የሩሲያ ደህና መርከብ ምንም የለም ሲሉም አክለው ተናግረዋል። ያፈተለኩ የደህንነት መረጃዎችን የሚያትም አንድ የቴሌግራም ገጽ መስከረም 27 ሲያስክ ሰርጓጅ መርከብ የፍንዳታ ስጋትን እንዲጨምር ያደረገ የነዳጅ ፍሰት እንደነበር ዘግቧል። እንግሊዝ ባህር ኃይል መርከቡ ከሜዲትራሊያን ባህር ከግዳጅ እየተመለሰ እያለ ለሶስት ቀናት እንደተከተለው አስታውቋል። ከኔቶ ጋር ይህን ተግባር መፈጸሙን የገለጸው ባህር ኃይሉ ከእንግሊዝ ቻናል ወደ ሴሜን ባህር ሲያቀናም፣ ኤችኤምኤስ አይረን ዱክ የተባለው መርከብ ከባህሩ በላይ ብቅ ያለውን የሩሲያ ሰርጓጅ መርከብና ድጋፍ ሰጪውን መከታተሉን ገልጿል። የኔዘርላንድስ መከላከያ ሚኒስቴር ቅዳሜ ዕለት የሩሲያው ሰርጓጅ መርከብና ለድጋፍ የሚከተለውን መርከብ ተከታትሎ መሸኘቱን አስታውቋል። ሞስኮ ሰኞ ዕለት ክሩዝ ሚሳኤል የተሸከሙ የመርከቦች ቡድን ውስጥ አባል የነበረው ሰርጓጅ መርከብ መርሃ ግብር የተያዘለት መርከብ ለመርከብ መለዋወጥ እያደረገ ነበር ብሏል።